ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ የሀገር ልጆች? ስሜን ላስተዋውቃችሁ እብራሂም ሙርሰል እባላለሁ! የምኖረው ኢትዮጵያ ደቡብ ወሎ ኮምቦልቻ ከተማ ከንቀን በኋላ ባጋጠመኝ ሕመም ለስድስት ወር ያክል ፓራዳይዝ ነበር በደሴ ሀሴት ስፔሻላይዝድ ስፔሻላይዝድ ኦስደ ሐኪም ስታከም ቆይቻለሁ። ነገር ግን እስካሁን በማስታገሻ ነበር እና ማስታገሻ ምንም ሊሰራልኝ አልቻለም፣ እንዲሻለኝ አልቻለም። ዶክተሩ በፍጥነት ወደ አዲስ አበባ ሂደህ መታከም እንዳለብኝ ነግሮኝ ነበረ። ነገር ግን እሱን ለመታከም አቅም አላገኘሁም። ይታያቸዋል፣ እነዚህ መድኃኒቶች ማስታገሻ ናቸው። እነዚህን እየወሰድኩ ነው፣ በየቀኑ ነው፣ በቀን ይወሰዳሉ። በወር በወር እየሄድኩ መድኃኒቶቹን እገዛለሁ። የምገዛበት ደረሰኞች እነዚህ ናቸው። ውድ አገሬ ልጆች መድኃኒት ሳይሆን ሌላ ነገር እየፈጠረብኝ ነው። ይታያችኋል ከላይ ከጭንቅላቴ ጀምሮ የአይኔ ሽፋፊ አይኔ ጭራዎች የሉም። ከጺሜ ጀምሮ አጥፍቶኛል። ውስጤ ምን እያደረገኝ እንደሆነ አላውቅም። አለም የማውቀው ነገር የለኝም። ነገር ግን ሕክምናውን አሁን ደግሜም ሂጄ ሐኪሙን አማክሬ ቶሎ ሂደህ አዲስ አበባ ታከም ብሎኛል። እሱን ለማድረግ አቅም አላገኘሁም። ጸጉሬንም አጥፍቶታል ጺሜንም ወደ ሀገሬ ልጆች ትረዱኝ፣ በአላህ ስም ጠይቃችኋለሁ። ወራህመቱላሂ ወበረካቱ። ሰላም፣ እንዴት ናችሁ የሀገሬ ልጆች? ስሜን ላስተዋውቃችሁ፣ እብራሂም ሙርሰል እባላለሁ። የምኖረው ኢትዮጵያ፣ ደቡብ ወሎ፣ ኮምቦቻ ከተማ ከንቀን በኋላ ባጋጠመኝ ህመም ለስድስት ወር ያክል ፓራራይዝ ይመነታል በደሴ ሀሴት ስፔሻላይዝ ስፔሻላይዝ ጥብስ ደቡብ ሐኪም ስታከም ቆይቻለሁ። ነገር ግን እስካሁን በማስታገሻ ነበር እና ማስታገሻ ምንም ይሰራልኝ አልቻለም፣ ሊሻለኝ አልቻለም። ዶክተሩ በፍጥነት ወደ አዲስ አበባ ሂደህ መታከም እንዳለብኝ ነግሮ ነበረ። ነገር ግን እሱን ለመታከም አቅም አላገኘሁም። ይታያቸዋል፣ እነዚህ መድሃኒቶች ማስታገሻ ናቸው። እነዚህን እየወሰድኩ ነው፣ በየቀኑ በቀን ይወሰዳሉ። በወር በወር እየሄድኩ መድኃኒቶቹን እገዛለሁ። የምገዛበት ደረሰኞች እነዚህ ናቸው። ውድ አገሬ ልጆች መድኃኒት አሁን ሌላ ነገር እየፈጠረብኝ ነው። ይታያችኋል ከላይ ከጭንቅላቴ ጀምሮ የአይኔ ሽፋፊ አይኔ ጭራዎች የሉም፣ ከጽሜ ጀምሮ አጥፍቶኛል ውስጤ ምን እያደረገኝ እንደሆነ አለሁ አለም የማውቀው ነገር የለኝም። ነገር ግን ሕክምናውን አሁን ደግሜም ሂጄ ሐኪሙን አማክሬ ቶሎ ሂደህ አዲስ አበባ ታከም ብሎኛል። እሱን ለማድረግ አቅም አላገኝ ይሁን። ጸጉሬንም አጥፍቶታል ጺሜንም አጥፍቶታል እንዳለ ሙሉ ሰውነቴን አሁን ምን እያደረገኝ ይባላል። ሰውነቴንም እንትን እያለኝ ነው። ውድ ሀገሬ ልጆች ትረዱኝ፣ ባላህ ስም ጠይቃችኋለሁ። ወረሐመቱላሂ ወበረካቱ። ሰላም እንደናገሜል ላስተዋውቃችሁ፣ እብራሃም ሙርሰል ይባላለሁ። የምኖረው ኢትዮጵያ ደቡብ ወሎ ከንጠን በኋላ ባጋጠመኝ ህመም ለስድስት ወር ያህል ላዳይ በደሴ ሀሴት ስፔሻላይዝድ ስፔሻላይዝድ ጥብስ ደሞዛትም ስታከም ቆይቼ ነው። ነገር ግን እስካሁን በማስታገሻ ነበርና ማስታገሻ ምንም እየሰራልኝ አልቻለም፣ እንሻለኝ አልቻለም። ዶክተሩ በፍጥነት ወደ አዲስ አበባ ሂደህ መታከም እንዳለብኝ ነግሮኝ ነበረ። ነገር ግን እሱን ለመታከም አቅም አላገኘሁም። ይታያቸዋል፣ እነዚህ መድኃኒቶች ማስታገሻ ናቸው። እነዚህን እየወሰድኩ ነው በየቀኑ በቀን ይወሰዳሉ። በወር በወር እየሄድኩ መድሃኒቶች እገዛለሁ። የሚገዛበት ደረሰኞች እነዚህ ናቸው። ውድ ሀገር ይልቁ መድሃኒት አሁን ሌላ ነገር እየፈጠረብን ነው። ይታያችኋል። ከላይ ከጭንቅላቴ ጀምሮ የአይኔ ሽፋፊ፣ አይኔ ጭራዎች የሉም። ከጺሜ ጀምሮ አጥፍቶ ነው። ውስጤ ምን እያደረገኝ እንደሆነ አለው አለም ናቁ ነገር ይ ነገር ግን ህክምናውን አሁን ደግሜም ሂጄ ሐኪሙን አማክሬ ቶሎ ሂደህ አዲስ አበባ ታድከም ብሎኛል። እሱን ለማድረግ አቅም አላገኘሁም።

እነዚህን እየወሰድኩ ነው። በየቀኑ በቀን እየወሰዳለሁ። በወር በወር እየሄድኩ መድኃኒቶችን እገዛለሁ። እገዛበት ደረሰኞች እነዚህ ናቸው። ጉዳይ አገሬ መድኃኒት አሁን ሌላ ነገር እየፈጠረብኝ ነው። ይታያችኋል ከላይ ከጭንቅላቴ ጀምሮ የአይኔ ሽፋፊ አይኔ ጭራዎች ሁሉ ከጺሜ ጀምሮ አጥፍቶኛል። ውስጤ ምን እያደረገኝ እንደሆነ አላህ አለም ማቀበል ነው። ነገር ግን ህክምናው ነው አሁን ደግሜም ሂጅ ሐኪሙን አማክሬ ቶሎ ሂደህ አዲስ አበባ ታከም ብሎኛል። እሱን ለማድረግ አቅም አላገኘሁም። ጸጉሬንም አጥፍቶታል። እንዳለ ሙሉ ሰውነት ምን እያደረገኝ ይባላል። ሙሉ ሰውነት ይለሁን ይባላል። ወድርቺ ዲያገሬ ልጅ ወረህመቱላሂ ወበረካቱ ሰላም እንዴት ናችሁ? የአገሬ ልጆች ስሜን ላስተዋውቃችሁ፣ ኢብራሂም ሙርሰል እባላለሁ። የምኖረው ኢትዮጵያ ደቡብ ወሎ ኮምቦልቻ ከተማ ከንቀን በኋላ ባጋጠመኝ ህመም ለስድስት ወር ያክል ፓራላይዝ ነበር። በደሴ ሀሴት ስፔሻላይዝድ ስፔሻላይዝድ ውስጥ ሐኪም ስታከም ቆይቻለሁ። ነገር ግን እስካሁን በማስታገሻ ነበርና ማስታገሻ ምንም ይሰራልኝ አልቻለ ሊሻለኝ አልቻለም። ዶክተሩ በፍጥነት ወደ አዲስ አበባ ሂደህ መታከም እንዳለብኝ ነግሮ ነበረ። ነገር ግን እሱን ለመታከም አቅም አላገኘሁም። ይታያቸዋል። እነዚህ መድኃኒቶች ማስታገሻ ናቸው። እነዚህን እየወሰድኩ ነው። በየቀኑ ነው። በቀን ይወሰዳሉ። በወር በወር እየሄድኩ መድኃኒቶችን እገዛለሁ። የምገዛበት ደረሰኞች እነዚህ ናቸው። ውድ አገሬ ልጆች መድኃኒት ሲሆን ሌላ ነገር እየፈጠረብኝ ነው። ይታያችኋል። ከላይ ከጭንቅላቴ ጀምሮ የአይኔ ሽፋፊ አይኔ ጭራዎች የሉም። ከጺሜ ጀምሮ አጥፍቶኛል። ውስጥ የምን እያደረገኝ እንደሆነ አለሁ አለም ማውቀው ነገር የለኝም። ነገር ግን ህክምናውን አሁን ደግሜም ሂጄ ሀኪሙን አማክሬ ቶሎ ሂደህ አዲስ አበባ ታከም ብሎኛል። እሱን ለማድረግ አቅም አላገኘሁም። ጸጉሬን አጥቅቶታል፣ ጽሜን አጥቅቶታል እንዳለ ሙሉ ሰውነቴን፣ አሁን ምን እያደረገኝ በኋላ አቅም ሰውነቴንም እንትን እያለኝ ነው። ውድ አገሬ ልጆች ትረዱኝ፣ ባላህ ስም ጠይቃችኋለሁ።